ብቻሽን መጀመሪያ ብቁ መሆን አለብሽ። ያለ ጓደኛ ያለ ምንም ነገር አይስታንድ አለ ፋይት አለ አይዊን አለ አይፍላይ አለ ብቻሽን። ይሄ ነው ዋነኛው። ሰው ያረፈ ሰው ለመሆን ዋነኛው ይሄ ነው። እሱ ምንድነው? ዛሬን እንዳንኖር ቢከለክሉን ሁለት ነገሮች አሉ። አንደኛ ትናንትና ነው፣ ሁለተኛ ነገ ነው። ትናንትና እየመጣ ይረብሸናል ያጠፋሁት ጥፋት የተሳሳትኩ ስተት ሰዎች የበደሉ ይምራሜን ጸጸቱ ቂሙ ብኑ እየመጣ ከኋላ ዛሬን ሊያበላሽብኝ ይፈልጋል። ስለ ነገ ማሰብና መጨነቅ ደግሞ እሱ ደግሞ ይረብሽኛል። ነገን ማነው ነው የሚያውቀው? እግዚአብሔር ብቻ ማንም አያውቅም። ቀን ይዞ የሚመጣውን አታውቅምና ነገ በሚሆነው አትተማመን የሚል ይላል ሰለሞን። ቀን ይዞ የሚመጣውን አታውቅም። ነገን ማን ያውቅ? ማንም አያውቅም። ስለዚህ ለምን ስለ ነገ ይጨነቃሉ? አሁን አንዱ የሚረብሸን በድንግዝግዝ ነው የምናየው፣ ነገን እያሰብን እየፈራን፣ ትናንትናን እያሰብን እየተጸጸትን። የትናንትና ጸጸት፣ የነገ ፍርሃት ዛሬ እንዳንኖራት ያደርገናል። ሰንራይዙን፣ ጠዋት ፀሐይ መውጣቱን፣ የጠዋቱን ሰዓት አጣጥሚው። ደስ ይላል የጠዋቱ ሰዓት ሚዲያ አካባቢ ሲሆን፣ ቀትር ሲሆን አጣጥሚው ከሰዓት በኋላ ደስ የሚል ነገር አለ። ምሽቱ ላይ ደስ የሚል ማታ፣ ደስ የሚል ነገር አለ። አንዷን ቀን ከመጀመሪያ እስከ መጨረሻ ድረስ ለማጣጠም መሞከር ዛሬን ምኖር ዛሬን ኢንጆይ ማድረግ ማለት ነው። ከዛሬን ነው ምኖር። ስለ ነገ አልጨነቅም። ስለ ትናንት ነው አያገባኝ። ትናንት እንዲያርገህ እንዲያርገህ እንዲያርገህ አላውቅም። ምን ይቅርታ ጠይቅ ያለው ንስሐ ገብቻለሁ። ፔሪድ ጌስተል ቴራፒ የሚባል አለ እና እሱ የሚለው ምንድን ነው? ቀዳዳዎች አሉ በእነዚህ ቀዳዳዎች ከትናንትና ያለ ህይወታችን እየሾለኩ ይመጣሉ። ሰላም ማግኘት ከፈለ ክሎዥር አድርግ፣ ያለፈውን ዝጋው። በቃ ያለፈው በይቅርታ በንሳ ተዘግቷል። እኔ ስላለፉ ነገር አይገባል። እሱ ነው እና ምን ይባላል መሰለሽ አንድ ቢል ኬያን የሚባል ሰው ነው ያለው የስተዲ ኢስ ሂስትሪ

ዛሬ እግዚአብሔር ስጦታ ነው። ዛሬ ንሮ ነው። ማዘር ትሬዛም ተመሳሳይ ነገር ብለዋል። የስተደ ኢዝጋን ትናንትና አልፏል፣ ቱሞሮ ደግሞ ገና አልመጣም። ዛሬ ተሰጥቶናል። ሌትስ ቤገን ይላሉ፣ እንጀምር፣ ዛሬ ዛሬ እንጀምር ይላሉ። እና ያንዳንዷን ቀን መኖር ስለ ትናንትና ለመጸጸት፣ ስለ ነገ ለመጨነቅ ቤት በጥበብ መያዝ አለበት። ቤታችን በጥበብ መያዝ አለበት። እኔ በጣም ብዙ ሆቴሎች አርፌ አውቃለሁ ውድ የሚባሉ ሆቴሎች እንደኔ መኝታ ቤት ግን ተመችቶኝ አያውቅም የራሴን መኝታ ቤት እወደዋለሁ በጣም ፋንሲ የሆኑ አልጋዎች ላይ ተኝቼ ያውቃለሁ ግን የራሴ አልጋ ላይ ስተኛ የሚሰማኝ ደስታና እረፍት እነዛ ትላልቅ በውድ አልጋዎች ላይ አይሰሙኝም ለምንድ ነው ተመችቶሻል እዚህ ጋር እኮ ጎድጉዷል የምትተኝበት አይደለም። ከአንቺ ጋር እኮ ተስማምቷል። ፍራሹ ራሱ ከአንቺ ጋር ተስማምቷል፣ ከሰውነትሽ ጋር ተስማምቷል። የለመድሽው ቤትሽ ነው እና እንደዛ ስዊት የሆነ ሆም ስዊት ሆም፣ ስዊት ሆም አይደለም ቴር ኢስ ኖ ፕሌስ ላይክ ሆም ይባላል። ሆም ቤቱን ተከራዩ ያንቺውን፣ ግን ያንቺ ሆም ነው። ሆምሽ ከሆነ ደግሞ ቤትሽ ከሆነ በጥበብ ልትይ ይገባል። የምትደሰችበት ቤት ነው፣ የምታርፊበት ቤት ነው። ቤታችን ሆም በጥበብ መያዝ አለበት። ሲንግል ከሆን ሳምረ ነው። ሲንግልነታችንን ማክሲማይዝ አድርገን አኗኗራችንን አስተካክለን መኖር። ትዳርም ካለ አሁን እንዳልሽው በጥበብ እስቲ ድገሚ። ትዳር በፍቅር ይጀመራል በጥበብ ይመራል አለች። በቃ የሷን የሷን እንጠቀምና ከቤት ሲወጣ ባል ሚስቱ የምታነጋግረው ነገር እንኳን ቢኖር ጠዋት አታናግረው፣ በሰላም ይሄድ። ለመሰለች ጠዋት ተነጋግረው ኮንፍሊክት ተፈጥሮ ግጭት ተፈጥሮ ከወጣ ቀኑ ሙሉ ተበሳይቶ፣ ቀኑ ሙሉ ደብሮቶ ነው የሚውለው። እንደው ሲመለስ ይሻላል፣ ሲመለስ ይሻላል። ጠዋት ሲወጣ በሰላም ይሄድ፣ ባርካው በሰላም ይሄድ። እሱም ደግሞ ሲወጣ ወይም ደግሞ እሷ የምትወጣ ከሆነ ጠዋት የሆነ ኢሹ ካለው የሆነ ጉዳይ ካለው እሷን የሚያነጋግር የሚያከራክር ነገር ካለ ጠዋት ይተዋት፣ ጠዋት ይተዋት። በሰላም ተዋል፣ ቀኗ ይባረክላት። እሱን እያብሰለሰለች እየተበሳጨች ምናምን አትዋል። ሰላም ይሆንላትና ወይ በኋላ ሲመለስ፣ በኋላ እሷ ሲገናኙ ይሻላል። ጠባት ላይ ግን ነገራቸውን ካበላሹት፣ እሱም ቀኑን ሙሉ ተበሳይቶ መስሪያ ቤት ኢፌክቲቭ አይሆንም፣ ደስተኛ አይሆንም። እና የጠዋቷን ነገር እንኳን ቢጠነቀቁ ጥበብ ነው። ባርካው ደስ ብሎት በሰላም ከቤት ይውጣ፣ ባርኳት በሰላም ጉንጯን ስሟት፣ እንደሚወዳት ነግሯት፣ ቀኗን ደስተኛ አድርጎላት ይሂድ እና እንደሱ በሰላም ለመዋል መሞከር እና ደግሞ ትዳርን አለመፍራት ያው ትዳርም ባይፈሩ ጥሩ ነው። ሰዎች ቢያገቡ ጥሩ ነው። እኔ ወዳጆች አሉኝ። አሁን ዶክተር ጤናዬ ይባላል ባልየው፣ ሚስትየዋ ደግሞ ወይዘሮ አየውሽ ትባላለች። አቤት ደስ ሲሉ፣ አቤት ሰላማቸው፣ አቤት ደስታቸው። አለ እንደዚ አይነት ትዳር አለ። በጣም ቆንጆ ትዳሮች አሉና መፍራት የለባቸውም። ማለት ዳርን ለመያዝ እና ትዳር ጥሩ ነው። አንድ ጊዜ አበባ ደሳለኝ የምትባል ድምፅ አይታለች አይደል፣ አሜሪካ ያለች፣ አንድ ቀን ነገር ምነገር ስትናገር ሰማት ምን አለች መሰለሽ? ትዳር ይቀድሳል አለች። ትዳር ይቀድሳል፣ ከዛ ምንድን ነው ያለች ትዳር ይጠብቃል። እንደው ፈልገሽ ስሚያት፣ በጣም ቆንጆ ነገር ነው የተናገረችው። እና እናደፋፍራለን። ይህንን ግን በጥበብ መያዝ አለበት። ሰላም መሆን አለበት። እሺ ዱ ኖት ስዌት ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ስሞል ስታፍ አንድ ኢትስ ኦል ስሞል ስታፍ ይላል። ትንንሾቹ ነገሮች ናቸው የሚረብሹን፣ ህይወታችንን ሰላም የሚያሳጡን፣ የእረፍት ሰው እንዳንሆን የሚያደረጉን። እንዲህ አይነት በጣም ትናንሽ ነገሮች ናቸው። ብርጭቆ ተሰበረ፣ እንኳን ተሰበረ፣ በቃ ተይው። ወይ ብቻሽን ሁኝ፣ ወይ ጥሩ ጓደኞች ይኖርሽ፣ ጥሩ ያልሆኑ ጓደኞች ግን ይቅሩብሽ። እኔም ወደው አባባላለሁ፣ አይስታንድ አለን አይፋይት አለን አይዊን አለን አይፍላይ አለን። ብቻሽን መጀመሪያ ብቁ መሆን አለብሽ፣ ያለ ጓደኛ፣ ያለምንም ነገር አይስታንድ አለን አይፋይት አለን አይዊን አለን አይፍላይ አለን ብቻሽን። ከዛ ጓደኞች ካሉሽ፣ ቶክሲክ የሆኑ ጓደኞች አይሆኑ፣ ማለት አንቺን የሚያጣጥሉ ማይጠቅሙሽ አይሆኑ። ጥሩ ጓደኞች ካሉሽ ግን በጣም ጥሩ የአእምሮ ጤናም ላይ ሲጠና ጥሩ ጓደኞች ያላቸው ሰዎች ጥሩ ህይወት አላቸው ይባላል እና ለእረፍት ያረፈ ሰው ለመሆን የልብሽን ሄደሽ የምትነግሪያት ሚስጥርሽን የምትጠብቅልሽ አንድስታንድ የምታደርግ ሴት መኖሯ በጣም ጥሩ። ዋነኛው ይሄ ነው። ዋነኛው ሰው ያረፈ ሰው ለመሆን ዋነኛው ይሄ ነው። እሱ ምንድን ነው? በፈጣሪ ላይ መተማመን ማለት ነው፣ መተማመን አንድ ቀን መንገጠም የመሰለሽ 16 ሰዓት ነው እንደዚህ በሪ አሜሪካ ሄጅ በኢትዮጵያ ኤርላይንስ፣ ከዛ ፓይለቶቹና ሆስተሶቹ ሲወጡ ፓይለቶቹ በጣም ያንግ ናቸው። ካፒቴኖቹ በጣም ወጣቶች ደግሞ ቀጫጭኖች። አሁን እነዚህ ልጆች ናቸው ይዘው ነው የመጡ፣ ማለት ጎብዞች ናቸው ከኛ ካፕቴኖች፣ ሁሉንም ወዳቸዋለሁ፣ ሁሉንም ኢትዮጵያን ኤርላይንስ ሆስተሶቹም ፓይለቶቹም፣ ግን ያንግ ቀጫጭ ምናምን ልጆች ናቸው። እዚህ አውሮፕላን ላይ የወጣሁት እነዚህን ልጆች ተማምኜ ነው። እነሱ ናቸው ፕሌኑን የሚያበሩት። እነዚህን ወጣቶች ተማምኜ ነው ከወጣሁት። አንድ ሰው አውሮፕላን ላይ ሲወጣ ፓይለቶቹን፣ ካፒቴኖቹን ይተማመናል በሰላም እንደሚያደርሱት አይደል። በፓይለቶች መተማመን ከቻለ በፈጣሪ እንዴት አይተማመንም? ሰው እንዴት አይተማመንበትም? ሰርጅን፣ ደግሞ ሰርጅኖች አሉ፣ የቀዶ ጥገና ሐኪሞች የታመመ ሰው ይሄድና ይተኛል በእነሱ ፊት ምን እንዲያደርጉ እንዲቀዱ፣ ደረቱን ቀደው ሆዱን ቀደው ማውጣት ያለባቸው እንዲያወጡና መልሰው እንዲዘጉ በአንስቲዚያ ስር ሆኖ እኮ ራሱን አያውቅም። ግን ራሱን አሳልፎ ይሰጣል ሐኪሙን አምኖት፣ በሐኪሙ ተማምኖ። በሐኪሙ ከተማመነ እንዴት በፈጣሪ አይተማመነ? መተማመን ያስፈልጋል። ማረፍ ያስፈልጋል። አንቺ እምነት፣ የትኛውም እምነት ይሁን እኛ ሃይማኖት አይደለም የምንሰብከው፣ ግን ሰው ከፈጣሪ ጋር ሲሆንና ሲያምን አንድ ሲተማመን፣ ከዛ ደግሞ በቅዱስ ስሙ ተጓደዱ ይላል። ምን ማለት መሰለሽ አለልኝ ማለት ነው። ምን ሆናለሁ ማለት ነው። ምን ይመጣል? እግዚአብሔር አለልኝ፣ ፈጣሪ አለልኝ፣ ምን ይመጣል ብሎ መጓደድ ደግሞ እንደው እኔ አደርጋለሁ። በጣም ነው የማምነው፣ ፈጣሪም በጣም ነው የማምነው፣ እግዚአብሔርም በጣም ነው የማምነው። በጣም ነው የምተማመንበት። አልፈራም፣ አልጨነቅም። እንደሚጠብቀኝ እንደሚባርከኝ እርግጠኛ ነኝ። ከዛ አልፍና ደግሞ መጓደድ የሚባለውንም አደርገዋለሁ። ምን ሆነ አለው ላሉ እሱ እያለላለሁ ከሌ መጣ አልመጣ እንዲሆነ አልሆነ ከሌ ፈገጋለ አላለ እሱ እያለ ምን ይሆናለሁ? ይሄ መጓደድ ይባላል። በጣም ኮንፊደንስ ሲኖርሽ ማለት ነው። ልዩ ኮንፊደንስ ሲኖርሽ ማለት ነው። ስለዚህ ከዋናው ነገር ደግሞ ከፈቃድ ከፈጣሪ ጋር ተስማምቶ አስተካክሎ እሱን ማመን በሱ መተማመን በሱ መጓደድ አለልኝ ምንም አልሆንም ማለት እሱ ያረፈ ሰው እንድትሆኝ ያደርጋል። ተመልካቾቻችን ግብዣችን ምንድን ነው? ያረፉ ሰዎች እንዲሆኑ ነው። እንዳይታወቁ እንዳይጨነቁ፣ ግራ እንዳይጋቡ፣ የፈለገ ማዕበል ይነሳ፣ የፈለገ ችግር ይኖር፣ የፈለገ የመሬት መንቀጥቀጥ ይኖር፣ እነሱ ግን በውስጣቸው የተረጋጉ የማይጨነቁ የማይታወቁ ሰዎች እንዲሆኑልን ነው የዛሬው ማለት ነው።